ካለፉት ሶስት ዓመታት ወዲህ በተፈጠረው የአየር ለውጥና መዘናጋት ምክንያት በወባ በሽታ የሚያዙ ሰዎች ቁጥር እንዲጨምር ሆኗል። በኦሮሚያ ክልል 18 ዞኖች እና 10 ከተሞች ውስጥ የተከሰተው የወባ በሽታ የዚህ ተጽዕኖም አንደኛው ማሳያ ነው። ከነዚህ ተገላጭ አካባቢዎች አንዱ የሆነው የምስራቅ ወለቃ ዞን የወባ ስርጭት መረጃዎች የሚያሳዩት ይህንኑ ነው። ሐምሌ፣ ነሐሴ፣ መስከረም አካባቢ በሳምንት እስከ 22 ሰው በዞኑ ይታመም ነበር። በወባ ብቻ ማለት ነው በሳምንት አሁን ስናየው ከ6 ሺ እስከ 7 ሺ ማለት ነው። የስርጭቱ ሁኔታ ስናየው ከሐምሌ ከነሐሴ መስከረም አሁን ይሻላል ማለት ለወደፊቱ ደግሞ ትንሽ ማይነር ሲዝን ይባላል ያው ሊጨምር ይችላል ብለን ኤክስፔክት ስለምናደርጎ ያው ከዛ ቀድመን የሚሰሩ ስራዎችን ለመስራትና ኮኦርዲኔሽን ለማጠናከር ዲስከስ እያደረግን ነው ማለት ነው። ከክልሉ ጤና ቢሮ የተገኘው መረጃ እንደሚያሳየው ባለፉት ስምንት ወራት ውስጥ ብቻ ዘጠኝ ሚሊዮን ዜጎች ወደ ጤና ተቋማት መጥተውም የወባ ምርመራ አድርገዋል። በፈረንጆቹ 2024 መጨረሻ አካባቢ ላይ በከፍተኛ ሁኔታ የወባ ስርጭት ወቅቱን ባልጠበቀ ሁኔታ በከፍተኛ ሁኔታ በስርጭትም በታካሚው ብዛት በብዛት የተከሰተበት ሁኔታ ነው ያለው። ይህንንም ባለፉት ስምንት ወራቶችን ነጥለን ብናየው ወደ ዘጠኝ ነጥብ ወደ ዘጠኝ ሚሊየን አካባቢ የሚሆኑ ማህበረሰብ ክፍሎች ምር የደም ምርመራ ላብራቶሪ ምርመራ ተደርጎላቸው የወባ በሽታ በደማቸው ውስጥ መኖሩና አለመኖሩን ለማረጋገጥ ከዚህ ውስጥ ወደ ሦስት ነጥብ ሰባት ሚሊየን የሚሆነው ህብረተሰባችን ክፍል ውስጥ የወባ በሽታ እንዳለበት ተገኝቶ የተለያዩ የሕክምና አገልግሎቶችን ተሰጥቷቸው እንትን ብለ ድነዋል። በክልሉ የወባ በሽታ ስርጭትን ለመከላከል ባለድርሻ አካላትን ያካተተ የተቀናጀ እንቅስቃሴ እየተደረገ ነው። የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ክበበው በክልሉ የተካሄደው የወባ ማጥፋት ንቅናቄ ስርጭቱን በከፍተኛ ሁኔታም መቀነስ ያስቻለ ነው ይላሉ። በክልሉ በየሳምንቱ ከ160 ሺህ በላይ ሰዎች በወባ እያዙ እንደነበረ አስታውሰው በአሁኑ ወቅት በየሳምንቱ በበሽታ የሚያዙ ሰዎች ቁጥር መቀነሱን ይገልጻሉ። በአሁኑ ጊዜ ግን ከ38 ሺህ እስከ 43 ሺህ ነው። ቁጥሩ በጣም ቀንሷል። ጥሩ ሁኔታ ነው የሚያሳየው። ይህ የመጣበት ምክንያት በቀላል አይደለም። ብዙ ስራዎች ተሰርቶ ነው በኦሮሚያ ጤና ቢሮ ብቻ ሳይሆን በሚኒስትሪ ኦፍ ሄልዝ ኢፔቻ፣ እንደዚሁም አጋር ድርጅቶች ደብሊውኤችኦ፣ ዩኒሴፍ ፒኤማ የምንላቸውና እንደዚሁም ሎካል የሆኑ ፓርትነሮች አሉና ከነሱ ጋር ሆነን ብዙ ስራዎች ተሰርቶ ነው ወደዚህ ቁጥር መቀነስ የተቻልበት። ቢሮ በክልሉ ያለውን የውባ በሽታ ስርጭት ለመከላከል ግንዛቤ የማስጨበት ስራን ጨምሮ ሌሎች ተግባራትን እያከናወን ኩኝ ነው ብሏል። በዚህ ስራ በውባ መከላከል ስራ ውስጥ ከአራት ሺ በላይ በጎ ፈቃደኞች መሳተፍ የቻሉበት ስለመሆኑም ተነስቷል። አካባቢያቸው ንጽና በመጠበቅ ኩሬ የታቆሩ አላስፈላጊ ቁሪዎችን በማድረግ ድንገት ደግሞ ምልክቶች ካዩ ቀድሞ ወደ ሕክምና ቦታ በመሄድ ይህን ነገር እንዲያደርጉ ትልቅ አዌርነት ሰጥተን እንሰራለን። ንቅናቄዎች እናካሄዳለን። ከምንም በላይ ያው የሚቀድመው ማወቅ ነው፣ መጠንቀቅ ነው። እና እዚህ ነገር ላይ ነው እኛ እንደ ሴቶች አደረጃጀት ሆነን የምንሰራው። ማስተማር ጀምሮ ልየታም ብዙ ተደርጓል በጤና ቢሮ በኩል። ከዛ ውጭ ደግሞ ቮለንቲሮችን በጣም እናሳትፋለን እኛ ለምሳሌ የማይደረስበት በሰላም በምን ችግር ያለበት ቦታ የኛ ቮሎንተሪ የሆኑ ሴቶችም ፕላስ ወጣቶች ቢሄዱ ህዝቡን ያገለግላሉ። በክልሉ በሽታውን ለመከላከልና ለመቆጣጠር በሚደረገው ጥረትም ሁሉም ባለድርሻ አካላት የበኩላቸው ሚናም እንዲወጡ ጥሪ ይቀርቧል ጥገኛ የምንላቸው የሞፓራሳይት ብዙ ነው። አርባ ሺ ሰላሳ ሺ በሳምንት ሪፖርት ማድረግ ቀላል ነገር አይደለም። ዝናብ ደግሞ ሲመጣ የበልግ ዝናብ ሲመጣ የወባትንኝ አመቺ ሁኔታ ይፈጥራል። ስለዚህ በወባ የተመከለ ደም በሚመገቡበት ጊዜ ለጤነኛ የሚያስተላልፉበት እድል በጣም ከፍተኛ ነው። ስለዚህ እዚህ ላይ እንዲሰራ ነው። ቁጥሮቹም ቢቀንሱም ወደፊት የሚመጣው በጣም ትልቅ ችግር ሊሆን ስለሚችል ከእኛ ጋር ሊሰሩ የሚችሉ አካላት እነማን ናቸው? እኛን ሊያግዙ የሚችሉ መስሪያ ቤቶች እነማን ናቸው? ያንን ጋር እንዴት ነው የምንሰራ የምለውን ስራ ነው እየሰራን ያለ ነው።